ሰላም እንዴት ናችሁ? ውድ የአርሰናል ደጋፊዎች ድምፅ ተከታታዮች፣ በርካታ አርሰናል የተመለከቱ መረጃዎች ወደ እናንተ ይዤላችሁ መጥቻለሁ። ቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮን ላይክ ማድረግ ፈጽሞ እንዳይዘነጋ። አብራችሁን ቆዩ። ስፔናዊ አሰልጣኝ ሚካኤል አርቴታ በክረምቱ የዝውውር መስኮት በርካታ ተጫዋቾችን ወደ ፍላ ኤምሬትስ ለማምጣት ከወዲሁ እንዳሰቡ እየተነገረ ይገኛል። ይህንንም አስከትሎ በርካታ ተጫዋቾች ከአርሰናል እንደሚለቁ ይጠበቃል። አርቴታ በክረምቱ የዝውውር መስኮት ከአራት ያላነሱ ተጫዋቾችን በመሸኘት ቡድኑ ላይ ትልቅ ለውጥ ለማድረግም ከወዲሁ እንዳሰቡ ነው እየተገለጸ የሚገኘው። ይህም ደግሞ እንደ ጃኮብ ኩዌር እንደ ጆርጂኒዮና አሌክሳንደር ዚንቼንኮን የመሳሰሉትን ተጫዋቾች ለመሸጥ እንዳያሰቡ ሰብ ሆኖ እየተገለጸ የሚገኘው። ዘ ታይምስ ያወጣው መረጃ እንደሚዘግበው ከሆነ በርካታ ተጫዋቾችን ለገበያ ለማቅረብም ከወዲሁ እንዳቀዱ እየተገለጸ ይገኛል። ስፔናዊ አሰልጣኝ ሚካኤል አርቴታ አዲስ የክንፍ መስመር ተጫዋች ማስፈረም የሚችል ከሆነ የቤልጂየማዊ ተጫዋች ሊሃንድሮ ትሮሳርድና የገብርኤል ማርቲኔሊ ቆይታ እጅግ አጠራጣሪ እንደሆነ ነው በርካታ ምንጮች እየገለጹ የሚገኘው። ጅሬን ቲምበር እንግዲህ እጅግ አስገራሚ እንቅስቃሴን በተለይም ደግሞ በመከላከሉ ረገድ ለአርሰናል ወሳኝ ተጫዋች ነው ማለት ይቻላል። ታዲያ ይህ ተጫዋች የቀዶ ጥገና ለማድረግ እንደወሰነ ነው እየተገለጸ የሚገኘው። ይህ ተጫዋች እንግዲህ ጨዋታዎችን ሲከውን የነበረው ከጉዳቱ ጋር ነበር። ነገር ግን አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ ተጫዋቹ በዶክተሮች አማካኝነት ቀዶ ጥገና ለማድረግ እንደወሰነ እየተገለጸ ይገኛል። በተለይም እንግዲህ አርሰናል በአውሮፓ ቻምፒዮንስ ሊግ ሪያል ማድሪድን ሲያሸንፍ የአንበሳውን ድርሻ የተወጣው ጁሪየን ቲምበር አሁን ላይ እንግዲህ የቀዶ ጽገና ለማድረግ እንደወሰነ ነው እየተገለጸ የሚገኘው። ጁሪየን ቲምበር ይህንን የውድድር ዓመት ጉዳቱን እያስታገሰ ሲጫወት የነበረ እንደሆነ እየተገለጸ ሲገኝ፣ ነገር ግን አሁን እንግዲህ የቀዶ ጽገና ለማድረግ እንደወሰነ ነው እየተገለጸው አትሌቲኮ ቢልባዎች በክረምቱ የዝውውር መስኮት ኒኮ ዊሊያምስን እናጠዋለን የሚል ስጋት እንዳደረባቸው ተገልጿል። ኒኮ ዊሊያምስ እንግዲህ ዊሊያምስ እንግዲህ በአትሌቲኮ ቢልባዊ ቤት በሚከፈለው ሳምንታዊ ደቮስ ከፍተኛነት ምክንያት አትሌቲኮ ቢልባዎች እንግዲህ ኒኮ ዊሊያምስን ለመሸጥ እንደሚገደሉ ነው የተገለጸው። የሰሜን ለንደኑ ክለብ አርሰናል ኒኮ ዊሊያምስን ለማስፈረም ከሚፈልጉ ክለቦች ውስጥ አንደኛው ሲሆን እንግዲህ የውል ማፍረሻውን ለመክፈል ይህን ያህል የማይቸገር ሲሆን፣ ነገር ግን ለዝውውሩ እንደ እክል ይሆናል ተብሎ የሚጠበቀው ተጫዋቹ የሚፈልገው ከፍተኛ ደሞዝ እንደሆነ ነው እየተገለጸ የሚገኘው። ከኒኮ ዊሊያምስ በተጨማሪ አርሰናል የጎርደን ሁኔታ እየተከታተለ ይገኛል። ከአርሰናል በተጨማሪ እንግዲህ የምዕራብ ለንደኑ ክለብ ቼልሲ ተጫዋቹ ላይ ፍላጎት እንዳለው ተገልጿል። በነገራችን ላይ የተጫዋቹ ዋጋ ወደ 80 ሚሊዮን ፓውንድ ነው የሚጠጋው። እንግዲህ ኒውካስትል ዩናይትዶች አሌክሳንደር ኢዛክ ላይ እንደለጠፉበት ነው። እንግዲህ አሁን የተጫዋች 80 ሚሊዮን ፓውንድ አይገባውም፣ ነገር ግን 80 ሚሊዮን ፓውንድ ነው የለጠፉበት። የአሌክሳንደር ኢዛክን ሁኔታ ማየት እንችላለን። እንግዲህ ወደ 150 ሚሊዮን ፓውንድ ድረስ ነው በቃ ሌሎች ክለቦች ጥያቄ እንዳያደርጉ ወይም ደግሞ በተጫዋቹ ላይ ያላቸውን ፍላጎት እንዲቀንስ የማድረጋ ቴክኒክ ውስጥ አንዱ ነው። እንግዲህ ባይ ዌይ ጎርደን እጅግ የሚያስገርም ተጫዋች ነው። ነገር ግን አርሰናል እስከ 80 ሚሊዮን ፓውንድ ድረስ ያወጣል ተብሎ እንደማይጠበቅ ነው እየተገለጸ የሚገኘው። አርሰናል ማክስ ዶማንን በቀጣዩ የውድር አመት እንግዲህ ወደ ዋናው ቡድን ስብስብ ውስጥ ለማካተት ፍላጎት እንዳለው ተገልጿል። ተጫዋቹ በአካዳሚ ቤት እንግዲህ እጅግ አስገራሚ እንቅስቃሴ ከሚያሳዩ ተጫዋቾች ውስጥ ዋነኛው ነው ማለት ይቻላል። ታዲያ አርሰናሎችም ዋናው ቡድን ተጫዋቹን ለማሳደግ ፍላጎት እንዳላቸው በዛሬው እለት የሚወጡ መረጃዎች እየተናገሩ ይገኛሉ። ቶማስ ፓርቲን የሚመለከት መረጃም ወጥቷል። እንግዲህ የጋናዊ ተጫዋች በሚቀጥሉት አመታት ውስጥም እንግዲህ በአርሰናል ቤት የመቆየት ፍላጎት እንዳለው እየተገለጸ የሚገኛል እንግዲህ በአርሰናል ቤት የሚከፈለው ከፍተኛ ደሞዝና የእድሜ ጉዳይ ባለበት ሁኔታ አሁንም ሁለቱ አካላት ደሞዝ ሁኔታው ላይ መግባባት የሚችሉ ከሆነ ተጫዋቹ ስቲል በአርሰናል ቤት የመቆየት ፍላጎት እንዳለው ነው እየተገለጸ የሚገኘው። እዚ ጋር ግን አርሰናሎች ጋናዊ ተጫዋችን በክለቡ ለተጨማሪ አመት ማቆየት ካልቻለ ከማርቲን ዙቢመንዲ በተጨማሪ ሌላ አማካኝ የማስፈረም ፍላጎት ይኖራቸዋል ተብሎ ነው የሚጠበቀው። ስቲል ስለዚህ አንዳንድ ነገር

የቶማስ ፓርቲን ጉዳይ ስቲ እንመልከት። ቶማስ ፓርቲ ሪል ዲፌንሲቭ ሚድፊልደር ነው ማለት እንችላለን። እዚ ጋ አሁን ማርቲን ዙቤሜንዴን ብንመለከት ከፊዚካል አንጻር ስትሮንግ የሚባል ተጫዋች አይደለም። ከኳስ ጋር እጅግ ኮንፈርት የሚሰማው ተጫዋች ቢሆንም ግን ቶማስ ፓርቲ ለአርሰናል የሰጠውን ግልጋሎት ማርቲን ዙቤሜንዴ ልክ እንደ ቶማስ ፓርቲ አንድ አይነት ግልጋሎት ይሰጣሉ የሚለው ነገር ጥያቄን የሚያስነሳ ነገር ነው። ማርቲን ዙቤሜንዴ ሞር ከኳስ ጋር ኮንፈርት ቢሰማውም ግን እንደ አጠቃላይ ሲታይ ሞር ወደ ሲኤምኤፉ የሚያደላ ነው የሚሆነው። ስለዚህ አርሰናሎች ቶማስ ፓርቲን በቀጣዮቹ አመታት ማቆየት ማቋየት ይኖርባቸዋል፣ ወይም ደግሞ ለተጫዋቹ አዲስ ምትክ ማምጣት አለባቸው የሚል እሳቤ ነው ያለኝና አርሰናሎች አሁንም ቢሆን እንግዲህ ተጫዋቹን የማቆየት ፍላጎት አላቸው። ተጫዋቹም ቢሆን በፍላይ መድሪድ መቆየት ፍላጎት አለው። ካልሆነ ግን የተጫዋቹን ምትክ ለማስፈረም አርሰናሎች ወደ ገበያ እንደሚወጡ ነው እየተገለጸ የሚገኘው። የሰሜን ለንደኑ ክለብ አርሰናል በቀጣይ አመት አሁንም የኋላ ክፍሉን ጠንካራ ለማድረግ የተከላካይ ስፍራ ተጫዋቾችን ለማምጣት ጠንክሮ እየሰራ እንደሆነ ተገልጿል። ይሄ ደግሞ የሆነበት ምክንያት ኬሪያን ቴናኔ ክለቡን ለቆ የሚሄዱ ነገር አይቀሬ እንደሆነ ተገልጿል። እንግዲህ ቶሚያሱም እንግዲህ ከጉዳት ጋር ተጫዋቹ ለአርሰናል ግልጋሎትን እየሰጠ አይገኝም ና ከጉዳት መቼ እንደሚመለስም እንግዲህ የታወቀ ነገር የለም። አሌክሳንደር ዚንችኮ አርሰናልን ከሚለቁ ተጫዋቾች ውስጥ ዋነኛው እንደሆነ ይታወቃል። ታዲያ አርሰናል ሀቶንን ማስፈረም ፍላጎት እንዳለው ተነግሯል። ይህ ተጫዋች እንግዲህ በአያክስ ቤት እጅግ ደምቀው ከታዩ ተጫዋቾች ውስጥ ግንባር ቀደሙ ነው። ታዲያ አርሰናሎችም ይህንን የተከላካይ ስፍራ ተጫዋች ለማስፈረም ፍላጎት እንዳለው ተነግሯል። በጥሩ የዝውውር መስኮት ስሙ ከአርሰናል ጋር ሲያያዝ የነበረው ስዊድናዊ ተጫዋች አሌክሳንደር ኢዛክ በቀጣይ የውድድር አመት ለመሸኘት ፍላጎት እንዳለው ተነግሯል። ኒውካስትል የመልቀቅ እድሉም እንግዲህ ሰፊ እንደሆነ በዛሬ ሁለት የሚወጡ መረጃዎች ይጠቁማሉ። ሊቨርፑልና አርሰናል የተጫዋቹ ፈላጊ ክለቦች ሲሆኑ እዚህ ጋር ግን እንደ ችግር የሚሆነው እንግዲህ የተጫዋቹ ዋጋ ነው፣ ወደ 150 ሚሊዮን ፓውንድ ነው። እንግዲህ አርሰናል ያን ያክል ወጪ ያውጣል ተብሎ በፍጹም አይጠበቅም። ነገር ግን ተጫዋቹ የልቀቁኝ ጥያቄ ለማቅረብ ከወዲሁ ዝግጁ መሆኑ ተገልጿል። በቪክተር ጂኦክሬሽ የዝውውር ጉዳይ ላይ ከአርሰናል በተጨማሪ ማንቸስተር ዩናይትዶች ተጫዋቹን ለማስፈረም ፍላጎት እንዳላቸው እየተገለጸ ይገኛል። ዩናይትዶች ከፍተኛ ፍላጎት ማሳየት የጀመሩ ሲሆን ነገር ግን እዚህ ጋር ጥያቄ የሚሆነው ነገር ማንቸስተር ዩናይትዶች ዩሮፓ ሊግን ማሸነፍ የማይችሉ ከሆነ ተጫዋቹ ፈጽሞ ወደ ዩናይትድ የማምራት ፍላጎት እንደሌለው ተገልጿል። ይህ ደግሞ ለአርሰናል አድቫንቴጅ ነው የሚባል ነው። ምክንያቱም ተጫዋቹ በሻምፒዮንስ ሊግ ተሳታፊ ለሆነ ክለብ የመፈረም ፍላጎት እንዳለው እየተገለጸ ይገኛል። አርሰናሎች በተጫዋቹ ላይ ያላቸው ፍላጎት፣ በተለይም ደግሞ አንድሬ ቤርታ በተጫዋቹ ላይ ያላቸው ፍላጎት ከፍተኛ እንደሆነ ይታወቃል። ታዲያ አርሰናሎች በክረምቱ የዝውውር መስኮት በዋነኝነት የሚመለከቱት ተጫዋች ነው ተብሎም ይጠበቃል። ንግግሮችም እንግዲህ በመጪዎቹ ቀናቶች እንደሚደረጉ ነው እየተገለጸ የሚገኘው። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካም ልጥምኛው